እኔ ቢኒና ኤፋ ምን እንደፈለጋችሁ ነው ሊገባኝ ያልቻለው፣ ማለት ነው እንዲህ ሰዎች በዚህ ልክ የእነሩታና የአብርሽን ቪዲዮ እየተናገሩበት፣ ኮሜንት እየሰጡበት ቪዲዮ የተሰራበት ማጋ ችግር እንዳለ የታወቀ፣ ለምን ሩታ ላይ ፎከስ ማድረግ አስፈለገ? የእውነት እነሱ እርቅ እንዲፈጠር በመሀከላቸው ብትፈልጉ ኖሮ አካሄዳችሁን ታስተካክሉ ነበረ። ቤተሰብ ሰላማችሁ ይብዛልኝ። በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ወገኖች፣ እኔ እኮ አንዳንድ ጊዜ ቤተሰብ ማለት ነው ግራ ይገባኛል። ደጋግመን ደጋግመን ስንናገር አልሰማ ሲሉን ማለት ነው በጣም ነው የሚያናድደው። እና ኤፋ ሆንክ ማን ነው? ኤፋም ሆንክ ቢኒ ማለት ነው። ሩታ ጋ ችግር እንደሌለ ታውቃላችሁ አይደለ? ሩታ ኮ ባለ ተአማኒነት ስላሳጣት ማለት እምነት ስላጎደለባት ነው እኮ ከሱ እንድትለይ ሆነች። ሌላ ኮ ምንም ምክንያት አይደለም። እምነት ማጉደል ማለት በትዳር ውስጥ እጅግ ከባድ ነገር ነው። ገብተኋል አይደለም? ሜቢ አንተ አሁን በአሁን ሰዓት ላይ ትዳር ውስጥ ስላልሆንክ ስለ ትዳር ምንነት ስለማታቅ ነው። ዝም ብላችሁ ፎከስ አርጋችሁ ሩታ ሩታ ሩታ ጋሽዬ፣ ምጣ፣ አባቶች ምጡ የምትሉት በትልልቅ ሰዎች መካከል ሆነው እርቅ አውርዶ ሰላም ወርዶ ብናያቸው እንዴት ደስ ባለን። አልተረዳችሁት ነገር ደግሞ አለ ያልተረዳችሁት ማለት ነው። ምንድነው እሱ? አብርሃም መሽታረመ እስቲ ነገሩ አሁን አብርሃም ምን እየሰራ ነው? ሚዲያ ላይ ከሩታ ምን አያችሁ? ምስኪን እርጉዜን እናት ማለት ነው። ብቻዋን ዘጠኝ ወር ሙሉ ልጇን እያሳደገች በሆዷ ውስጥ እችን ሴት ምን አድርጊ ነው የምትሏት እንዴ? እዛ ጋ አረም የበዛበት አዝመራ እያለ አረሙን አጽድቶ አዝመራውን ማጨድ ሲገባ እናንተ እሱን ትታችሁ እዚህ ጋር ነጹ የተቀመጠ ጤፍ እናበጥር ትላላችሁ እንዴ? ምን ሆናችሁ ነው? ተዉ እንጂ የምትሄዱበትን አካሄዱ እውቁ መጀመሪያ ወንድማችሁን ሀይበሉት። ብትችሉ በቦክስ ብላችሁ፣ ብትችሉ ትምህርት ቤት ከታችሁ፣ ብትችሉ ጸበል ወስዳችሁ ይህንን የያዘውን መንፈስ አላቁለት። ይሄ መንፈስ ነው፣ መንፈስ ነው ከትዳር ውጪ መማገጥ መንፈስ ነው። ወንድሜ ትሰማኛለህ? ቢኒ ሀሳብህ ጥሩ ነው፣ የተቀደሰ ነው። ይታረቁ ይስማሙ እኮ ማለት መልካም ነው። ግን የአብርሃምን ችግር እያወክ አሁን ላይ ለምን ሚስቱ እንዳዘነችበት እያወክ ለምን እውነታውን፣ እውነታው ይሄ ነው። እስቲ ከሱ መስራት እንጀምር። እስቲ እሱም ለመቀየር እስቲ እሱም መጀመሪያ እዚህ እያደረጋቸው ያሉትን ነገሮች እርግፍ አድርጎ እንዲያቆም እናግዘው ነው ማለት የነበረብክ መታችሁ። ብቻ ሩታን እስቲ ጋሽዬ ይምጡ እና ያነጉራት እስቲ። ሩታን አባቶች ይምጡ። ምንም የምትቀይረው ፋይዳ የለም ልጅ እች ልጅ እምነት ያጎደለ ባል ነው ያላት። እች ልጅ በአሁን ሰዓት ላይ እንደዚህ ዘጠኝ ወር ገብታ ልትወልድ ቀኗ የምትቆጥረው ሴት ሆና ሳለ እሱ ግን እዛ ቡታጀራ ከሄርሜላ ጋ አንዴ አንድ ላይ በአንድ ቤት ውስጥ መንደባለል፣ አንዴ ደግሞ ይታችኋል፣ በይፋ ማለት ነው አፈቀርኩ ወደድኳት የሚል ማነው ቪዲዮን የለቀቀው? ዛሬ አብራችሁ አብረ ሆነው እስቲ ያን የምንትሉት አላችሁ እስቲ አትሹሹ እውነትን። ጓደኛዬን ወንድሜ ነው ብላችሁ አትፍሩ። ለእውነት እስቲ ቆሙ። እናንተ ጀግና እኮ ናችሁ። እስቲ አንድ ከማዕከላችሁ ይጥፋ። በቃ አንድ ለእናቱ ማርኬ ብቻ ነው። መቼ ነው እናንተ የምትበስሉት? ዝም ብሎ እድሜያችሁ ይጨምራል፣ መብሰል የለም እኮ እናንተ ጋር። እያየን ያለ ነው ማለት ነው። እና ደግሞ በዛ በኩል ኤፋ ብዙ ጊዜ ስትጎርር አይካለሁ ብዙ ጊዜ ኦዲየንስን አይ ቲንክ ኦዲየንስ ወይም ደግሞ ወይ ኮሜንት የሚሰጡትና ወይ እኛ ቪዲዮ የምንሰራውን ነው የሆነ በአፍንጫ ነው የምትናገረን ይሄ ከሆነ ለምንድነው ቪዲዮ እየሰራችሁ የምትመጡት? ሀሳብ መስጠት እኮ መብታችን ነው ማለት ነው። እና እናንተ ዝም ብትሉ ይሻላል፣ የሆነ የደም ፍላት ንግግር ማለት ነው። እያያችሁ የምትናገሩ አልክ ከዓይን በላይ ምን አለ ታዲያ? እና አይናችንን ጨፍንን እንናገር እንደናንተ? እናንተ እንኳን ሩታና አብርሽ ስር ቁጭ ብላችሁ የነሱን ችግር መፍታት አልቻላችሁም፣ እኛ የፈታ ነውን ያክል ማለት ነው ቢገባክ። ከኛ በላይ ለነሩታና ላብሪሽ መካከል ያለውን ችግር በደንብ ባብጠርጥሮ ያወቀ የለም። እናንተማ ተዳፍናችኋል፣ እዛው ስራቸው ሆናችሁ ይሄው። እዚህ ጋር አብርሃምን ማስተካከል ስትችሉ መታችሁ። እዚህ ጋር ባሌ አልተስተካከል ብሎኛል፣ ሴት ጋር ትሄድ ብዬው እምቢ ብሎኝ ስላቃተኘ ፈትቼዋለሁ ያለችዋን ሴት በሽማግሌ ስለምን ትላላችሁ? ኧረ እባካችሁ ተዋታ፣ አታደንዝዙን፣ አይምሯችንን አታበላሹብን። እና ምልልን መሰለ ይፋ ማለት ነው። ብዙ ጊዜ ኦዲየንስ ነካ ነካ ስታረጋ ይካል የሆነ የቲቪት አይነት ንግግር ገባ። ኦዲየንስ አንተን አሳደገክ፣ ከፍ አደረገክ፣ ላይክ አደረገክ፣ ሰብስክራይብ አደረገክ እንጂ ኦዲየንስ ምንም አላደረገክም። የምትለቀው ቪዲዮ ላይ ደግሞ ሀሳብ ቢሰጥ እንዳይሞቀህ እንዳይበርድህ። ሚዲያ ላይ መተቸትም አለ መሞገስም አለ። ገባ አይደለም? ስለዚህ ምንም ሀሳብ ሰዎች እንዳይሰጡህ የምትፈልግ ከሆነ ቪዲዮ አትልቀቅ። አለቀ። ይህ ምን ማናፋት ነው? እስኪ መጀመሪያ ችግሩን አብጠርጥራችሁ እዩ። እናንተ እኛ ያየነውን ልክ እንኳን አላያችሁም ማለት ነው። አሁንም ቢሆን እንንገራችሁ፣ አትድከሙ። ሩታን በሀይል ጎትታችሁና በአባቶች አስገዝታችሁ ልጅቷን ወደ ትዳር ለመመለስ እንዳትሞክሩ። ስህተት መንገድ ነው እየሄዳችሁ ያላችሁት። እናንተ አልሰማ ያለውን አብርሃምን መረጋጋት እንዲለምድ ሰዎች ሲያናግሩት በእርጋታ ማዳመጥን፣ ረጋ ብሎ ሰዎችን መስማትን፣ ማስተዋልን እንዲለምድ፣ ከሴቶች ጋር ያለውን ኮሚኒኬት እንዲያቆም በደንብ አርጋችሁ እሱ ጋር ስሩበት። በቃ ለመኖኛ ያኔ ነገሮች ሊስተካከሉ ይችላሉ፣ እንጂ ሌሎች ኦዲየንስ እኮ የእነሱን መጣላት መበጣበጥ ወዶ አይደለም። እኛስ ወደን ነው? እንዲጣሉ ፈልገን ነው? እንዲለያዩ ፈልገን ነው? እግዚአብሔር በሚያውቀው እኔ እንደዚህ አይነት አስተሳሰብ ውስጥ የለም። ልጁ ግን አልማር ስላለ በተለይ ደግሞ እኔ ቺት የሚያደርግ ወንድ ጠላቴ ነው። መብርሃንን ነው ብላችሁ ጠላቴ ታውቃላችሁ። በቃ በማንም ሴት ህይወት እንዲደርስ የማልፈልገው ነገር ቢኖር ይሄ ነው። ስለዚህ ለዛ ነው እኛ አሁንም ድረስ ሩታ እየተበደለች እንደሆነ አብርሽ እየበደላት እንደሆነ ሚዲያው ላይ ተናገርንም፣ በሰሩት ቪዲዮም ልክ እየወቀስናቸው ያለ ነው። ገባችሁ። እኛም ብታዳምጡ ኖሩ የበደረሳችሁ ነበረ። አሁንም እናንተ የምትሄዱበት መንገድ ሮንግዌይ ነው። የተሳሳተ ቀጠና ነው እየገባችሁ ያላችሁት። እንዴ ምን ታርግ ሩታ? ምን ታደርግ? ወዳ ነው ሳትፈልግ እንደፈታችሁ እኮ ነግረናችኋል። ሳትፈልግ በቃ አብርሃም የሚለወጥ ወንድ አይደለም። የልጅ አባት መሆን አይችልም። ምክንያቱም በላይ ላይ ቺት እያደረገ ነው። ስለዚህ ይሄ ሰው ወደፊት አቃጥሎ ይደፋኛል፣ ትዳር አይሆነኝም፣ አመሉ ሊተው አልቻለም፣ ያለው አማራጭ መለያየት ነው ብላ እየከፋት ነው የተለየችው። ገባህ? ኤፋ ማለት ነው አንተነ ብዙ ጊዜ በጣም ደንፎ ደንፎ የሆነ ቃላቶቹ የምታወጣው፣ በተቻለ አቅም ተረጋጋሽ። በአፍንጫ መናገር ምንም ፋይዳ የለው። ማለት እዚህ ጋር ለኦዲየንስ የምትለቀው ቪዲዮ ሰው አይቶ ሀሳብ እንዲሰጥበት ነው። ኮሜንት ከጠላ ሀሳብ ሰው ሲሰጥህ የምትጠላ ከሆነ ሚዲያ ላይ ምንም አትልቀቅ። በነገራችን ላይ ኦዲየንስን አንድ ነገር እንዳትወቅስ ከዚህ በኋላ ለምን መሰለ፣ ቪዲዮ በእናንተ ላይ ሀሳብ እየሰጡ የሚሰሩ ልጆችንም ወቀሳ ልታቀርብባቸው አይገባም። እናንተ ለቀቃችሁት፣ እኛ ያየነውን ተናገርን። እስቲ የኛ ጥፋት ምኑጋ ነው? አሁን አብረሽን እንዲ ዝቅዝቅ አድርገን እንኳን ብንናገረው ማለት ነው እኛ ትክክልነን እኛ ጋር ስተት የለም፣ እኛ መቼም ስተት የለም ከኛ ጋር። ይህን እመኑ እሺ። ነገም ሌላ ነገር ታሪክ ተቀይሮ ሁለቱ ሰላም ቢወርዱ፣ እኛ ሁሌም ትክክል ነን። ትክክል ያልሆናችሁት እናንተ ናችሁ፣ ምክንያቱም እኛ ባየነው ልክ ነው። አብርሃም ከሄርሜላ ጋር መኪና ላይ ያስቀምጧት ምናምን እንዲህ ጭኗን እየነካካ እየጎተተ የተቃቀፉ ለኋላ እየተሰጠፈ ቪዲዮ ሰርቶ ለቀቀልን። ስለዚህ ይሄን ቪዲዮ ባየነው ልክ ሀሳብ ሰጠንበት። እኛ ጋር ምኑ ጋር ነው ስተቱ? ሩታን ሲበድል አየ ነው በደል ካታል ነው ምን አድርጉ ነው የምትሉን? እኛን የራሳችሁን፣ ይሄ የተተበተበ ላይፋችሁን ማለት ነው። እኛ ላይ ሰበብ አታድርጉ። መጀመሪያ ጥሩ ራሳችሁ ራሳችሁን አንጥሩት እንደወርቅ። ስህተታችሁን ለማየት ሞክሩ። ሰው ሲነግራችሁ ብችሉ የምትታረሙበትና የእናንተን ታሪካችሁ የምትቀይሩበት ኦዲየንስ ምን ያክል እናንተን በፍቅር ወዷችሁ እንደሚከታተላችሁ የምትረዱበት ይሆን ነበረ ብታቁ ኖሮ። ኦዲየንስ ለእናንተ ፍቅር ስላለው ነው እስካሁን ድረስ እንዲህ ጉሮሯችን እስኪታመም ከልባችን ሆነን ሀሳብ ምንሰጠው። ሞልቷል እኮ ብዙ የኢትዮ ደሳስ የሚሉ ሀሳብ መሰጠት የሚገባቸው ምርጥ ዩቲዩበሮች ዩቲዩብ ላይ አሉ። እናንተ ብቻ ናችሁ እንደ ዩቲዩበር እንደዚህ። ራሳችሁን ፎቅ አትስቀሉ። እንደተማረ ተማረ ሆኖ አንዳንዴ ባትማሩም ማለት ነው። ገባችሁ አይደለ? ስለዚህ በተለይ ኤፋ ከዚህ በኋላ ኦዲየንስ እንዳትናገር፣ ከዚህ በኋላ ዩቲዩበሮችን እንዳትናገር። ተሳስተ ማለት ነው ተሳስተክ። የራሳችሁን እዛ የምታቦካኩትን ስህተታችሁን ቪዲዮ አድርጋችሁ ቀርጻችሁ ታመጡልንና እኛ ሀሳብ ስንሰጥ አንገት ይያዝልኝ ጉሮሮ እያዝልኝ ትላላችሁ በነገራችን ላይ ከአንተ ይሻላል ቢኒ ተረጋጋ በስሜታ የሆነ አትናገር እያለክ ነበር እሱን ያቀዘቀዘ እንጂ አንተ ልትሄድብን ነበረ በደንብ አርገክ አያውን ፈርቶ ዳውላን አሉ እናም ቤተሰብዬ እኔ ሀሳቤ ይሰምታችሁኛል የሆነውን ነገር ላይ ነው እንጂ ያልሆነው ነገር ላይ ሙጭጭ ማለት ተገቢ አይደለም መፍትሄው ያለው አብርሃምን እርጾ አብርሃምን ሰው አድርጎ ከዚህ ጥፋቱ መመለስ ነው እንጂ ሩታ ምን አስቸገረች ነው? እኔ አሁንም ቢሆን ሩታ አብርሃም ቢቀየር ወደኋላ ምትል ይመስላችኋል? የተፋታችውን የተፋታችሁን ፍቺ ደግማ እንደ አዲስ ታገባዋለች። ልንገራችሁ፣ ምክንያቱም የልጁ አባት ነዋ። ምክንያቱም የመጀመሪያ ፍቅሯ ነዋ። ትቀልዳላችሁ እንዴ? ሴት ልጅ ሁላችሁ የፈለገ ብታፈቅር ባልጌው የሚል ከሰከስ ከሆነ አትፈልገውም። ለምን ድብና በቃ ከእምነት በላይ ምንም የሚልም ሴት ልጅ ታማኝ ወንድ ነው የምትፈልገው። እንዴ እንዴት ታሳየን? ከዚህ በላይ ሩታ ብዙ ጊዜ እምነቱ እምነት አታኮኑ፣ መከራ ይበላችሁ። ይህንን እያየን እንዴት እንዋሽ? እና ልል የምፈልገው ምንድን ነው እርቅ ይውረድ፣ ነጋሽዬ ይምጡ፣ ሽማግሌ ግባ የምትሉት ጥሩ ሀሳብ ሆኖ ሳለ አብርሃም ከሄርሜላ መለያየት አይፈልግም። ለምን ወንድማችሁን እዛ አትመክሩትም? ለምን እሱን አታስተካክሉትም? ለምንድነው ሩታ ላይ ፎከስ የምታረጉት? አብዛኛው ሰው አብርሽ ጋ ሳይሆን ሩታ ጋ ነው ችግር ያለው ብሎ እንዲያምን ነው በደፈናው የምትፈልጉት። ኦዲየንስ ደና አድርጎ ሁሉንም አውቋል። አትሞኙ ማለት ነው። በዚህ መንገድ አትምጡ። እኛ ቀላን እንዲህ አብርሃም ቢስተካከል ሰው እኮ ነው ቢቃና እንጠላለን። አብርሃም እኮ ድሮ በጣም ጎበዝ ልጅ ነ በምትሰራው ነገር፣ ሰዎችን በምታበረታታው እያለን አጨብጭበንለታል። አሁን ግን በትዳሩ ውስጥ ሲማገጥ ካየነው በኋላ አንዳችም ለእሱ ቲፎዞ የምንሆንበት ምንም ምክንያት የለም። አንገታችን ይቆረጣል እንጂ ማን ሴት ናት ችት የሚያደርግ ወንድ የምትደግፈው? አይቻችኋለሁ አብዛኞቹ ቺተር ሴትም ቺተር ወንድም ሲያበረታቱ ያዩዋቸው እነዛ አእምሯቸው ችግር ያለባቸው ናቸው። እኛ ግን አእምሯችን ጤነኛ ስለሆነ ጤነኛ ነገሮችን ነው ማድረግ የምንፈልገው። ገባችሁ? በእናንተ የተሳሳተ ሀሳብ እኛ መፈወዝ አንፈልግም። ወይም እናንተ ስላላችሁ የእኛ ሀሳብ ይጣመማል፣ ወይም ደግሞ እናንተ እንደፈለጋችሁ እንነዳለን ማለት አይደለም። ስርዓት የያዘ ቪዲዮ ልቀቁ። ስህተታችሁን ተራረሙ እርስ በርሳችሁ። እስካሁን ድረስ እኮ ከኦዲየንስ ውጭ ለእናንተ ስህተት የነገረ የለም። እርስ በርሳችሁ አንድ አይነት ናችሁ ሀሳባችሁ አንድ አይነት ሩጣችሁ ሩታ ላይ ሩታ ሩታ ልክ እሷ ቺታ አርጋ ወይም ትዳሯን ጠልታ የሄደች ሴት አስመሰላችሁ ታገለች እኮ ቺ ሴት እያመነዘረ ከእሷ ውጭ ሌላ ሴት ጋር እየሄደ እያወቀች እኮ ልትመልሰው ሞከረች እኮ አሰቡም እንዴ ከዛ ደግሞ ትመጡና ሆዲንሶች ከዚህ በኋላ ብታቆሙ ይሻላል ትላላችሁ አቆሙልን እናንተ የምትለቁልን ቆሻሻ ቪዲዮ እኛ ምንም ስህተት የለብንም እኛ ያየነውን የመናገር መብት አለን ስለዚህ ማለት ነው፣ ቢኒያም እንደ ሐሳብ ያመጣው ሐሳብ መልካም ሆኖ ሳለ ነገር ግን መጀመሪያ ለምን አብርሃም ሄርሜላ መራቅ አልፈለገም? አንድ ያዙልኝ ነጥቦች። አያችሁ አይደል? ዛሬ አፍቅሪያት አለ ወድጃት አለ ብሎ መኪና ላይ እንዴት አድርጎ ቁጭ አድርጓት የለቀቀውን ቪዲዮ አይታችኋል። መቼስ እውር አይደላችሁ። እነ ቢኒያም ታያላችሁ አይደለ? ለምን እንደዚህ አይነት ቪዲዮ ለቀቀ? ለምንድን ነው እስካሁን ከሄርሜላ ጋር እንደዚህ የተርመጠመጠ ቪዲዮ የሚያመጣው? ሩታ ላይ እንደዛ አይነት ነገር ይዛችሁባታል። ስለዚህ እዛ ጋር የተጣመመው እያለ እዚህ ጋር የተቃናውን መከራ ማብላት ጥሩ አይደለም። አካሄዳችሁን አስተካክሎ ልላችሁ ነው የምወደው። ለማንኛውም እኛ እኮ ደከመን እኮ እናንተን እኮ እኔ ትምህርት ቤትን ቢከፈት እኔ ትረዱናላችሁ ብዬ አላስብም። ብናስረዳችሁ ብናስተምራችሁ ማለት ነው መልሳችሁ እኛ ላይ እጃችሁን ትቀስራላችሁ ማለት ነው። ስተታችሁን ላለማመን የዛው ያቦካችሁትን ነገር ላለማስተካከል ሁላችሁም ተርመጥምጣችኋል። በነ ና ባብር ሽወት እንዴ! ጥፋታችሁንማ በደንብ እናቃለን፣ ከዘከዘክን እያንዳንዳችሁ ማለት ነው። ስለዚህ አሁን ሩታን ትተዋትና እኛ እንደ ሀሳብ የምንነግራችሁ ትክክለኛው መንገድ ወንድማችሁ ከሩታ ጋርም እንዳይለያይ የምትፈልጉ ከሆነ እነ እነቢኒና ኤፋ ማለት ነው አብርሃም ለምንድን ነው ከሄርሜላ ጋር እንዲህ አይነት ድርጊት እየፈጸመ ያለው? ለምንድን ነው ይችን ሴት ከህይወት ውጪ ብሎ በቀላሉ ያላባረራት? ምንድን ነው ምክንያትክ? ምንድን ነው ቀጣይ ህይወት መሆን የምፈልገው ብላችሁ ሚዲያም ላይ በካሜራም ባትመጡም ወንድማችሁን ቁጭ አርጋችሁ እስቲም ችግሩን ተረዱለት። ከዛ ችግሩን ከተረዳችሁለት ወይም ጸበል የሚያስፈልገው ሆኖ ካገኛችሁ ጸበል ትወስዱታላችሁ። መቼስ የእምነቱ ጉዳይ ላይ አብርሃም ጠንካራ ሆኖ አንድ ቀን አይተን አናውቅም። ያግራ ያጋባኛል እኔ የሚሄድበት መንገድ በራሱ ስለዚህ እናንተ እሱን አስተካክሉ። ከዛ በኋላ እንደማይታረም እና እንደማይስተካከል ነገሮችን ወደፊት ታያላችሁ ማለት ነው። ኡፍ ተቃጥለነደን አለቅን። ሌላው እስኪ በስል እኛ አረርን። ቤተሰብዬ ሰላማችሁ ብዝት ትርፍ ይበለልኝ። ቸር ቆዩልኝ።